በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕማማት ክፍል ዘጠኝ ታላቁ የአይሁድ ሸንጎ። ታላቁ የአይሁድ ሸንጎ በስልጣን ከፍተኛነት ከሌሎቹ ታናናሽ ምክር ቤቶች የሚበልጥና የራሱ ሕግ አስከባሪ ወታደሮች ያሉት የአይሁድ ፍርድ ሸንጎ ነው በዚህ ዓመት በተሾመው ሊቀ ካህናት መሪነት ቀድሞ በሊቀ ካህንነት ያገለገሉ የካህናት አለቆችን በሕግ አዋቂነታቸውና ጠንቃቂነታቸው በሕዝቡና በሸንጎ ዘንድ ክብር የሚሰጣቸው ጸሐፍት ፈሪሳውያንን እና በሕዝብ የተከበሩ ሽማግሌዎችን ያካተተው ይህ ታላቅ ሸንጎ ሰባ ሁለት አባላትን የያዘ ነው። የሸንጎ አባላት ውስጥ ተጽዕኖ ፈጣሪ የሆኑት ጸሐፍት ፈሪሳውያንና የካህናት አለቆች ናቸው። የካህናት አለቆች ከሰዱቃውያን ወገን ሲሆኑ በሀገረ ገዢዎች ዘንድ ባላቸው ተቀባይነትና በገንዘብ አቅማቸው የሚፈሩና መቅደሱን የተቆጣጠሩ ናቸው። ፈሪሳውያን ደግሞ በሕግ እውቀታቸውና አጥባቂነታቸው የሚበልጡ በህዝባዊ ድጋፍም ብልጫ ያላቸው ናቸው። ነቢዩ ዳዊት አለቆችም በእግዚአብሔርና በመሲሁ ላይ በአንድነት ተሰባሰቡ እንዳለው እርስ በርሳቸው በነገረ ሃይማኖትም ሆነ በሀገራዊ ጉዳዮች ጨርሶ የማይስማሙና የሚጠላለፉ ባላንጣዎች ቢሆኑም የማይስማሙት በጌታ መገደል ተስማምተው ተሰባሰቡ። በመድኃኔ ዓለም ዕለት በማለዳ የሚደርሰው ምስጋና ማኅበራነ አይሁድ ተመድበሉ፣ ለሰቂለ አምላክ ተማሃሉ፣ ክቡረ ንጉሥ ሰቀሉ፣ ደመላሌነ ወላለ ውሉዱነ ይቤሉ ይላል እንደ ግጥም ስንተረጉመው የአይሁድ ማህበር ተባበሩ፣ አምላክን ለመስቀል ተማማሉ፣ ደሙ በእኛና በልጆቻችን ይሁን እያሉ ክቡሩን ንጉሥ ሰቀሉ እንደማለት ነው። እሴብ ጸጋከ። ታላቁ የአይሁድ ሸንጎ የሚሰበሰበው ለሶስት ጉዳዮች ሲሆን ሌሎቹ ጉዳዮች ግን በተናናሽ ሸንጎዎችና አንዳንድ ጊዜም በሊቀ ካህናት ውሳኔ ብቻ ያልቁ ነበረ። ይህ ድንጋጌ ለነቢዩ ሙሴ አማቱ ዮቶር በሰጠው ምክር ላይ ከሚገኘው እነርሱ በታናሹ ነገር ሁሉ እነርሱ ይፍረዱ አውራውን ነገር ወደ አንተ ያምጡት የአስተዳደር ተዋረድ ስልት የተወሰደ ድንጋጌ ነው። ወደ ዘፀአት ምዕራፍ 18 ቁጥር 17 እስከ 25። ታላቁ ሸንጎ የሚሰበሰበው የሦስት ሰዎችን ጉዳይ ለማየት ብቻ ነበረ። የመጀመሪያው የንጉሡን ጉዳይ ነው። ምንም እንኳን ዘግይቶ በሮማውያን እጅ በመውደቁ የመወሰን አቅሙ ደከመ እንጂ ታላቁ ሸንጎ እንደ ሕጉ ከሆነ ንጉሡንም ቢሆን አቅርቦ የመመርመርና ጥፋተኛ ሆኖ ካገኘው በንጉሡ ላይ የመፍረድ ስልጣን ነበረው። ከዚህ አልፎም ንጉሡ ያለ ታላቁ ሸንጎ አጽዳቂነት ጦርነት ማድረግም አይችልም ነበረ። ለዚህ ምሳሌ የሚሆነው የንጉስ ዳዊት የጦር ምክር ላይ ተሳታፊ የነበረው የታላቁ ሸንጎ ካህን አብያታር ነው። ሁለተኛ ዜና መዋዕል ምዕራፍ 18 ከቁጥር 17 ጀምሮ ታሪኩ ይገኛል። በዚህ ሸንጎ ቀርቦ የሚመረመረው ሁለተኛው ሰው ሊቀ ካህናቱ የሆነ ሰው ነው። ሊቀ ካህናት ሆኖ ለሸንጎ የሚያበቃ ጥፋት ከደረሰበት ታላቁ ሸንጎ ተሰብስቦ ይመረመርና ፍርዱን ያስተላልፋል። ሦስተኛው ሰው ደግሞ መሲህ ወይም ነቢይ ነኝ ብሎ የተነሳ ሰው ሲሆን ሸንጎ የመሲህ ነኝ ባዩን ማንነት መርምሮ የተናገረው ነገር ባይሆን ባይፈጸም ብሎ ከፈጣሪ ያልተላከ እንደሆነ ወይም ከፈጣሪ የተላከ መሆኑን የማጣራት የቅጣት ወይም የምሕረት ውሳኔን የማስተላለፍ ኃላፊነት አለበት። ዘጸአት ምዕራፍ 18 ቁጥር 22። ምንኛ ድንቅ ነው! አይሁድ ሳያውቁ የሐሙስ ማታውን ታላቁን ሸንጎ በማድረጋቸው የተከሳሹን ማንነት እንድናስተውል አደረጉን። በዚያች ምሽት በሸንጎ ፊት የቆመው መድኃኔ ዓለም የነገስታት ንጉሥ ሊቀ ካህናትና መሲ ነውና። ታላቁ የአይሁድ ሸንጎ በዚህ ሥልጣኑ የተነሳ እጅግ የተከበረና ያለ ምክንያት የማይጠራ ሸንጎ ሲሆን በሕግ አዋቂዎች ፈሪሳውያንና በካህናት አለቆች ዘንድ ክርክር ተደርጎበት መጽሐፍ ተጠቅሶበት የሚደረግ የፍትህ ሸንጎ ነበረ። የክሱን ምንነት፣ የምስክሮችን ቃል፣ የሸንጎውን ቃለ ጉባኤ በጥንቃቄ የሚጽፉ ሁለት ጸሐፍትም በጉባኤው ላይ ይቀመጣሉ። የሸንጎ አባላት ተሟልተው በቤተ መቅደሱ ውስጥ በተዘጋጀ ፍርድ የሚሰጥበት አለት ግማሽ ክብ ሰርተው በክብር ይቀመጡና በእርጋታ ምርመራውን ያካሂዳሉ። ከምርመራው ሂደት ፍጻሜ በኋላ የእረፍትና የማሰቢያ ጊዜ ወስደው ቢያንስ ከአንድ ቀን እረፍት በኋላ የስራ ሰዓታቸውን ጠብቀው ዳግመኛ ይሰባሰባሉ። በዚህ ስብሰባ ውሳኔው ላይ ድምፅ የሚሰጡ ሲሆን ገና ወጣት የሆኑ የሸንጎ አባላት አንጋፋዎቹ በሚሰጡበት ሀሳብ ተጽዕኖ እንዳያርፍባቸው መጀመሪያ ሀሳብ እንዲሰጡ ይደረጋል። ከዚያም ሌሎቹ ይከተላሉ። ከሁሉ መጨረሻም ሊቀ ካህናቱ ግራ ቀኙን አይቶ የድምፁን ሚዛን አገናዝቦ የመጨረሻውን ውሳኔ ያሳልፋል። ይህንን ሁሉ መዘርዘር ያስፈለገን በጌታችን ላይ የተፈጸመውን ግፍ ለማሳየት ነው። ከላይ ካየናቸው ቅድመ ሁኔታዎች ለጌታችን አንዱም አልተሟሉም ነበር። ጌታችን ላይ የፍርድ ሂደቱ ከመጀመሩ ከሦስት ቀን በፊት በዕለተ ረቡዕ ሊገድሉት አስቀድመው ወስነው ነበረ። ቀያፋም ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ቢሞት ይሻላል ብሎ በመወሰን ሳይታወቀው ጌታ ስለ ሕዝቡ እንደሚሞት መስክሮ ነበረ የዮሐንስ ወንጌል ምዕራፍ 11 ቁጥር 50። ውሳኔው አስቀድሞ የተጠናቀቀ ፍርድ እንዴት ፍትህ ሊገኝበት ይችላል? ጌታችን በፍርዱ ሂደት ሲጠይቁት ዝም ይል የነበረውም ለማስመሰልና ምክንያት ለመፍጠር እንጂ ውሳኔውን አስቀድሞ ወስነውና ጨርሰው የመጡ ፈራጆች ስለሆኑ ነበረ። ከአይሁድ ሕግ አንጻር በጌታችን ላይ ብዙ ፍትህ ተጓድሎ ነበረ። ምርመራው ከተካሄደበት ቦታ ብንጀምር የፍርድ ሂደቱ የተካሄደው በቤተ መቅደስ ሳይሆን በቀያፋ ግቢ ውስጥ ነበረ። ሐና ጌታችንን ከህጉ ውጭ ከሸንጎ በፊት ወደ ቤቱ እልፍኝ አስመጥቶ ለብቻው ሊመረምረውም ሞክሯል። የሸንጎ የስራ ሰዓት ደግሞ ቀን ብቻ ነበረ። ታልሙድ በተሰኘው መጽሐፋቸው እንደተቀመጠው ሸንጎ ለፍርድ የሚቀመጠው የጠዋቱ መስዋዕት ቀርቦ ከተፈጸመ ሰዓት ጀምሮ የማታው መስዋዕት እስከሚሰዋበት ሰዓት ድረስ ብቻ ነበረ። ጌታችንን ግን ይዘው ለፍርድ ያቆሙት ከምሽቱ አራት ሰዓት በኋላ ነበረ። አብዛኞቹ የሸንጎ አባላት በተለይም ህግ የሚጠነቅቁት ሰዎች ባልተገኙበት በተዋከበ ሁኔታ የተካሄደ የጨለማ ፍርድ ቤት። ሌላው ሸንጎ ህግ በሰንበት ዋዜማ በሰንበትና በበዓል ዋዜማ ሸንጎ እንዳይቀመጥ የሚከለክል ነው። ይሄ ህግ ሚሽና ይባላል። አንዳንድ የታሪክ ጸሐፍት ሚሽናህ የተባለው ህግ በኋላ የተሰራ ነው ብለው ይከራከራሉ። ይሁንና በሰንበትና በበዓል እግር ከዘረጉ የማያጥፉ አይሁድ ህጉ ቢኖርም ባይኖርም ሸንጎ አለማሰባሰባቸው ግልጽ ነው። ጌታችን የተያዘበት ዕለት ግን በዓል ቢሉ ፋሲካ፣ የበዓሉ ዋዜማ ቢሉ የየቂጣ በዓል ዋዜማ ነበረ። የተያዘበት ቀን በአይሁድ አቆጣጠር ኒሳን 14፣ እንዲያውም ታላቅ ክብረ በዓል ነው እስራኤላውያን በዚህ ወር እስከ 14ኛው ቀን ድረስ ጠብቁት፣ የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት። ኦሪት ዘፀአት ምዕራፍ 12 ቁጥር 6 ተብሎ ተነብሯቸው የነበረበት ዕለት ይህ ዕለት ነው። በታዘዙትም መሠረት ነውር የሌለበትን በጋ ወርደው ደሙን በበሮቻቸው መቃንና ጉበል ላይ የቀቡበት የተቀቀለውን ወይም ጥሬውን እንብላ ሳይሉ የተጠበሰውን ከመራራ ቅጠል ጋር የበሉበት በእጃቸው በትር አድርገው ወገባቸውን ታጥቀው ቶሎቶሎ የበሉበት ምሽት ይህ የኒሳን 14 ምሽት ነበረ። እስራኤልን ከግብፅ ባርነት ነፃ ያወጣው በግ በታረደበት በዚያው ምሽት ሁላችንን ከሲኦል ባርነት ነፃ የሚያወጣው በግ መያዙ ምንኛ ድንቅ ነው! ኃጢአት፣ ነውር ያልተገኘበት ንጹሕ በግ ደሙን የሰውነታችን በር በሆነው በከንፈራችን የምንቀበለውና ከሞት የምድንበት በግ እንደ ጥሬ ስጋ ምሳሌ ስጋው የመለኮት እሳት ያልተዋህደው ነው ሳንል፣ እንደ ተቀቀለ ስጋ ምሳሌ ደግሞ የመለኮቱ እሳትነት ስጋውን አጥፍቶታል ሳንል፣ እሳት እንደማይለየው እንደተጠበሰው ስጋ መለኮት የተዋህደን ስጋ እያልን የምንበላው በግ፣ ከመራራ ቅጠል ጋር እንደበሉ መራራ የሆነ ሞቱን እያሰብን ስጋውን የምንበላው በግ የመስቀሉን ምርኩዝ ይዘን የወንጌልን ጫማ ተጫምተን የምንበላውበት በዚህች ምሽት መያዙ ብሉይና ሐዲስን ፍንትው አድርጎ የሚያሳይ ነውና እንኳንም በዚያች ምሽት ያዙት ብለን ደስ ይለናል። ቅዱስ ጳውሎስ በመልእክቱ አንደኛ ቆሮንጦስ ምዕራፍ አምስት ቁጥር ሰባት ላይ እንዳለው ፋሲካችን ታርዷለና። ሊቃነ ካህናቱ ጌታችንን በበዓል ከመያዛቸው በተጨማሪ የፍርዱ ሂደትን የሚጽፉ ጸሐፍትም በሸንጎ ላይ አልነበሩም። ቢኖሩም በበዓልና በሰንበት መጽሐፍን ራሱ ሕጉ ስለሚከለክል እሺ ብለው አይጽፉም ነበረ። በዚህ ፍርደ ገምድል ምርመራ የማሰቢያ ጊዜ ሳይወስዱ በአግባቡ ሳይመረምሩ በማዋከብ ብቻ ራሳቸው ከሳሽ፣ ራሳቸው ምስክር፣ ራሳቸው ፈራጅ ሆነው በተሰበሰቡበት ዕለት ለሞት አደረሱትኝ። በዚያች ምሽት በጨለማው ፍርድ ቤት ብዙ ግፍ ተፈጽሟል። ጌታችን በወታደሮችና በሊቃነ ካህናት ተከቦ ተሰድቧል። በጥፊ ተመትቷል። ተራ በተራ እርኩስ ምራቃቸውን ተፍተውበታል። እስቲ አንዴ አፍታ ወደዚያ የጨለማ ሸንጎ ስለኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱን ትተውት የሸሹትን ጌታ ተከትለን በአይነ ህሊናችን እንግባ። ቤተ ክርስቲያናችን አንጀት በሚያላውስ ውብ ዜማ አገቱኒ ከለባት ብዙሃን ወአሐዙኒ ማህበሮሙ ለእኩያን አገቱኒ ከለባት ብዙሃን እያለች በስቅለቱ የምታዜምለት ብዙ ውሾች ከበቡኝ፣ ክፎችም ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረውን ክርስቶስ በውሾች አይሁድ ተከቦ በክፎች ሊቃነ ካህናት ተይዞ እናየው ዘንድ በአይነ ህሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን እንግባ። መዝሙር 22 ቁጥር 16። ቅዱስ ኤፍሬም እንዲህ ይላል። ሁሉን የፈጠረውን ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱን በጥፊ መታው። ጌታ ቆሞ፣ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹህ ላይ ፈረደበት። እነዚህ ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል። ሰማያትም ይንቀጠቀጣሉ፣ የምድርም መሠረት ይናወዛል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤል እና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ፣ ሱራፌልም ክንፎቻቸውን ያማታሉ። ለምን ትመታኛለህ? ጌታችን መጀመሪያ የተወሰደው ክፋትንና ተንኮልን ወደ ተሞላው ሽማግሌ ወደ ሃና ነበረ። በሕጉ መሠረት ብቻውን ለመመርመር ሥልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመ በኋላ ሃና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆቹ ሃናና ቀያፋ ብዙ ጊዜ ሰምተውታል። ማን ስልጣን ሰጠህ ብለው ጠይቀውትም ነበረ። የማቴዎስ ወንጌል ምራፍ 21 ቁጥር 23 ላይ በምሳሌ ሲያስተምር ምሳሌውን የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩም ነበረ። በማቴዎስ ወንጌል ምራፍ 21 ቁጥር 45 ላይ እናገኘዋለን። አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንደ አዲስ ጠየቀው። ጌታችን እኔ በግልጥ ለዓለም ተናገርሁ አይሁድ በሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜም አስተማርሁ፣ በስውርም ምንም አልተናገርሁም። ስለምን ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ። እንሆ እነዚህ እኔ የተናገርኩትን ያውቃሉ ብሎ መለሰለት። የዮሐንስ ወንጌል ምራፍ 18 ከቁጥር 18 እስከ 20። ይህንንም ሲል በዚያ ቆሞ የነበረው ከሌሎቹ አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የአዲስ ኪዳንን ሊቀ ካህናት ፊቱን በጥፊ መታው። የጌታችንን ፊት በጥፊ በማማታቱም በዚያች ሰዓት ጀምሮ ለአስራ ስምንት ሰዓታት የሚቀጥለውን የጌታችንን መደብደብና ግርፋት አስጀማሪ ሆነ። ነቢዩ ዳዊት አቤቱ ፊትህን እሻለሁ ያንተን ፊት አቤቱ እሻለሁ ፊትህን ከእኔ ተመል አትመልስ፣ ብሎ የዘመረለት የአምላክን ፊት ይህ ሎሌ በጥፊ መታው። መዝሙር 26 ቁጥር 8። መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለትን ፈጣሪን ፊቱን በጥፊ መታው። ነቢዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነውን ፈጣሪ ፊት አንድ ሎሌ በጥፊ ሲመተው ቢያይ ምን ይል ይሆን? ኦሪት ዘጸአት ምዕራፍ 33 ቁጥር 18። ቅዱስ ኤፍሬም ይህን ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ፣ እስቲ ንገረን፣ ጌታችንን ስለምን በጥፊ መታኸው? በጥንት የባርነት ሥርዓት ባሪያዎች ሁሉ ነፃ የሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ ጌቶቻቸው በጥፊ መቷቸው ነበረ። አንተ ክፉ ባሪያ ግን የሁሉን ነፃ አውጪ ጌታ ነፃ ሊያወጣህ በመጣ ጊዜ በጥፊ መታኸው። በጥፊ በመንማታትህ ከጌቶችህ ሃናና ቀያፋ ሽልማትን አገኛለሁ ብለህ ተመኝተህ ይሆን? ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ግን ስለ ክፉ መስክር፣ መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። የዮሐንስ ወንጌል ምዕራፍ 18 ቁጥር ጌታችን በጥፊ በተመታ ሰዓት እንኳን የቁጣ ንግግር አልተናገረም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው፣ አንተ በሕግ ልትፈርድብኝ ተቀምጠህ ያለ ሕግ መታ ዘንድ ታዛለህን ብሎ ተናግሮ ዳኛው ሊቀ ካህናት መሆኑን ሲነግሩት ይቅርታ እንደጠየቀው እንደ ቅዱስ ጳውሎስ ጌታችን ያለ ሕግ ለምን ተመታሁ ብሎ አልተካሰሰም። የሐዋር 10 ምዕራፍ 23 ቁጥር 3 ለመታው ሎሌ ግን ልብ በሚነካ ጠየቅ ለምን ትመታኛለህ? ብሎ ጠየቀው። ግርሃን ሲመቱህ ቀኝን ስጥ ብሎ ያዘዘን ጌታ ለምን ትመታኛለህ ያለው ለምን ይሆን? ጌታችን በዕለት ዓርብ ያ ሁሉ ጅራፍ ሲወርድበት ለአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም። የእሾህ አክሊል ሲደፋበት ለምን ተወጉኛላችሁ ሲተፋበት ስለምን ትተፉብኛላችሁ ብሎ አልተናገረም። ይህ ሎሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድን ነው? ሊቃውንት እንዳብራሩት ጌታችንን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመት የአልጋ ቁራኝነት አላቆ አልጋን ተሸክመ ሂድ ብሎ የፈወሰው ያ ሰው ነበረ። ትርጓሜ ወንጌል ዘትንሣኤ ዘጉባኤ እኛ መጻጉ ወይም በሽተኛ ብለን የምንጠራውና ግሪካውያን በስንክሳራቸው የሩስ ብለው የጻፉለት ይህ ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሄዶ በሰንበት አልጋህን ተሸክመህ ተሸከም ያለኝ እርሱ ነው ብሎ የከሰሰ ሲሆን ዛሬ ደግሞ ከዓመታት ስቃይ ያላቀቀውንና ለሚብስ እንዳይደርስብህ ደግመ ኃጢአት አትስራ ብሎ ያስጠነቀቀውን ጌታ በጥፊ በመማታት የሚብስ ፍርድን ለራሱ አትከማቸ። ጌታችን ይህንን ሰው ለምን ትመታኛለህ ብሎ የጠየቀው ከጥፊው በላይ ባዳነ ሰው እጅ በመመታቱ ዘልቆ ስለተሰማው ነበረ። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ መልካም ተናግሬ ከሆነ ስለምን ትመታኛለህ? የሚለው ንግግርም አልጋን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬያለሁ? የሚል መልእክትን የሚያስተላልፍ ነበረ። ከዚህ በኋላ ሀና ጌታችንን ለብቻው መመርመሩን ትቶ ራሱን አባል ወደሆነበት በዚያ ግቢ ወደሚካሄደው ወደ ቀያፋ ቤተ ሸንጎ እንደታሰረ ሰደደው። የጨለማው ፍርድ ቤት። የካህናት አለቆችና ሽማግሎች ሸንጎን ሁሉ እንዲገድሉት በኢየሱስ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። የማቴዎስ ወንጌል ምዕራፍ 26 ቁጥር 59። በፍርድ ሸንጎ ተቀምጦ ምስክር ፍለጋ ምን አይነት በደል ነው! ካሰሩ በኋላ ማስረጃ እና ምስክር መፈለግ እንዴት አይነት ግፍ ነው። ስለማያውቁት ነገር እንዲህ ብላችሁ መስክሩ ብሎ የሐሰት ምስክሮችን ማስቆምስ እንዴት ያለ ክፋት ነው። በዚህም የሐሰት ምስክሮችና አምፀኞች ተነስተውብኛል የተባለው ትንቢት ተፈጸመ። መዝሙር 26 ቁጥር 12። ያም ሆኖ የተጠሩት ምስክሮችም በሐሰት ሊመሰክሩ ቢመጡም ቃላቸው አልገጣጠም ብሎ አልሆናለም! በሕገ ኦሪት መሠረት ደግሞ ምስክሮች ቢያንስ ሁለቱ ቃላቸው መስማማት ይኖርበታል። ኦሪት ዘኍልቍ ምዕራፍ 35 ቁጥር 30። በኋላም ሁለት ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በሦስት ቀን ልሰራው እችላለሁ ብሏል አሉ። የማቴዎስ ወንጌል ምዕራፍ 26 ቁጥር 61። ውድ አንባቢያን እዚህ ላይ ለአፍታ ማንበቦ ያቆሙና ወደ ኋላ ተመልሰው ይህንን የሁለቱን ሰዎች ምስክርነት ያመዛዝኑት። በእርግጥ ጌታችን ቤተ መቅደስ አፍርሼ ይሰራለሁ ብሏል ወይንስ አላለም? እርስዎ ቢጠየቁ ምላሾ ምንድን ነው? መልሶ ማለቱንማ ብሏል ግን ብሎ የሚጀምር ሳይሆን አይቀርም። የሚያሳዝነው ግን እኛም እንዳይሁድ ስላላስተዋል ነው እንጂ ጌታችን እንደዚህ የሚል ቃል ፈጽሞ አልተናገረም። የተናገረው ትክክለኛ ቃል እንዲህ የሚል ነበረ፦ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በሦስት ቀን አነሳዋለሁ አላቸው። የዮሐንስ ወንጌል ምዕራፍ 2 ቁጥር 19። ወደ ሌላው ማብራሪያ መግባት ሳያስፈልገን ጌታችን ይህን ቤተ መቅደስ አፍርሱት ብሎ አለ እንጂ አፈርሰዋለሁ አላለም። ምስክሮቹ የተናገሩት ጨርሶ ያላለውን ነገር ነበረ። በማርቆስ ወንጌል እንደምናነበው እንዲያም በከበቧቸው የካህናት አለቆች የድጋፍ ስሜት ተገፋፍተው የተሰራውን ቤተ መቅደስ አፈርሰዋለሁ፣ በሦስት ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማ ነው ብለው ጨማምረው ተናግረዋል። የማርቆስ ወንጌል ምዕራፍ 14 ቁጥር 58። የሊቀ ካህናቱ ተንኮል የሚታይበት ሌላው በተደጋጋሚ ጌታን ሲከሱ የነበረውን የሰንበትን ሽሯል የሚል ክሳቸውን በማታው ሸንጎ ላይ አለማንሳታቸው ነው። ቅዱስ ዮሐንስ አፈወርቅ እንዳብራራው በሰንበት ጉዳይ ጌታችንን በተናገሩት ጊዜያት ሁሉ ጌታችን ተከራክሮ በተደጋጋሚ ረቶ አፋቸውን አስዘግቷቸው ነበረ። ስለዚህ የማያዋጣቸውን ክርክር አላነሱም። በዚያ ይልቅ የሸንጎውን አባላትን ሊያስቆጣና ስሜት ሊነካ ይችላል ብለው የመረጡትን ክስ መቅደሱን አፈርሳለሁ ብሏል የሚለውን ነበር። የኢየሩሳሌምን ከተማ 25 በመቶ የሚሸፍነውን ታላቁን ቤተ መቅደስ አፈርሰዋለሁ ብሏል ማለት ምን ያህል የሰሚዎቹን ቁጣ እንደሚቀሰቅስና እንደሚያስጨክን ስለሚያውቁ ተጠቀሙበት። ነቢዩ ኤርምያስ በዚሁ ቤተ መቅደስ ላይ የጥፋት ትንቢት ተናግርሃል ብለው እንደገደሉት ስለሚታወቅ ፍቱን ማካሰሻ እንደሆነ አምነዋል ። ከጌታችንም በኋላ እስጢፋኖስን ለማስገደል የቀረቡት የሐሰት ምስክሮች የተሰጣቸው ክስ የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል ይላል የሚል ነበረ። ትንቢተ ኤርምያስ ምዕራፍ 26 ቁ11 የሐዋርያት ሥራ ምዕራፍ 6 ቁ14 ይህ ክስ እንደተሰማ ሊቃነ ካህናቱ ጌታችንን እነዚህ ለሚመሰክሩብህ፣ አንድ እንኳ አትመልስምን? አሉት። ኢየሱስም ግን ዝም አለ። ጌታችን ለምን ዝም አለ ቢሉ መልሱ ስለምንስ ይናገራል ነው። መናገር የሚገባው ሰሚ ባለበት ቦታ ነው። እርሱ ደግሞ ሰሚ ሳይኖር እንኳን አሁን፣ ጥንት ዓለምን ሲፈጠር ሲፈጥርም አልተናገረም። ብርሃን ይሁን ብሎ ድምፅ አሰምቶ መናገር የጀመረው የሚሰሙ መላእክትን ከፈጠረ በኋላ አልነበር። በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ጆሮአቸው ደንቁሯል፣ ዓይናቸውን ጨፍነዋል ተብሎ በነቢዩ ኢሳይያስ ለተነገረላቸው ግፈኞች ለምን ይናገራል? በየዕለቱ በአደባባይ ሲናገር ሲሰሙት የኖሩትን ነገር ተንኮል ለመስራት ድጋሚ ሲጠይቁት ለምን ይናገራል? ፍትህ በሌለበት ሸንጎ መናገር ጥቅም የለውም። በሐሰት የቆሙ ምስክሮች እንዲህ ቢሉ ተብለው ተመክረው ለሚናገሩት የሐሰት ከዝምታ በቀር ምን መልስ አለ? በዚህም ጌታችን በሐሰት ለሚያወሩበት ሁሉ መልስ በመስጠት እንዳንደክም ምሳሌውን ተወልን። ቀያፋ ጌታችን ያሰበው ወጥመድ ውስጥ እንዳልገባለት ሲያውቅ ሌላ አማራጭን ለመጠቀም ሞከረም። አንተ የእግዚአብሔር ልጅ ክርስቶስ የሆንህ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። የማቴዎስ ወንጌል ምዕራፍ 26 ቁጥር 63። አምልሃለሁ ማለቱ በአጭሩ ሲቀመጥ የእግዚአብሔር ልጅ ክርስቶስ ነኝ ወይም አይደለውም ብለህ እስቲማል የሚል ጥያቄ ነው። ይህ ጥያቄ ተንኮል የተሞላ ወጥመድ ያለበት ነው። እንዳለፉት ጥያቄዎች ጌታችን ይህንን ጥያቄ ዝም ብሎ ቢያልፍ በሕያው እግዚአብሔር ስም አምልሃለሁ ተናገር እያለው የሕያው እግዚአብሔርን ስም አቃሎ ዝም አለ ተብሎ ይፈረድበታል። የእግዚአብሔር ልጅ ነኝ ቢል ስለ ድፍረቱ ተብሎ መከሰስ ይቻላል። አይደለሁም ቢል ደግሞ በፊት ሲናገር ሰምተነዋል የሚሉ ምስክሮች ይቀርቡና የተናገረውን እንደካደ ተደርጎ መክሰስ ይቻላል። በአጭሩ ጥያቄው ወጥመድ ነበረ። ጌታችን በዚህ ጊዜ መልስ ሰጠ። ፈጽሞ ዝም አላለም፣ ፈጽሞም አልተናገርም። በሚገባ ጊዜ ተናገረ እንጂ እያርመመ ፍጹመ ወይ ትናገረ ፍጹመ አላ ተናገረ በጊዜ ይደሉ ትርጓሜ ወንጌል ማቴዎስ ግዕዝ ብራና ዘምርቶለ ማርያም ክርስቶስ የእግዚአብሔር ልጅ ይቆየን።